ሜጋ መድረክ ላይ ነው እንግዲህ ራስህን በፕሮፌሽናል መንገድ ያገኘኸውና እንደው ሜጋ ላይ ስትሰራ በአንተና በኦዲንሱ መካከል የነበራችሁ ግንኙነት እንዴት ነበር? እዛ ስሞታዎች ላይ አንተን የሳለህ የትኛው ስራ ነው? እንደው የምታስታውሳቸው ነገሮች ጋር ያው እኔ ከዛ በፊት መድረክ ምናምን ነገሮች ሳስተዋወቅ የምሰራቸው ኮሜዲ ሙዚቃዎች ነበሩ። ቀልድ የምሰራለው ሙዚቃዎች የምሰራ ነበር። ወንድና ሴት የሚል ሙዚቃ ነበረ፣ ገራጅ የሚል አሁን ብዙዎቹ ድሮ የሚያውቋቸው ልጆች ለምንድን ነው እሱን ዘፈኖችን የማትሰራቸው ይሉኛል። እኔ ብዙ ዘፈኖች አሉ፣ ግን አንዳንድ ጊዜ ይሄ ትንሽ ችግር አለብኝ እና እንትን አልላቸውም። ከዛ በካርታ ምናምን ብዙ ዘፈኖቹን ምናምን የሰራሁት እና በፊት እነዚህ ገራጅ ወንድና ሴት ምናምን የሚል ሙዚቃዎች ነበሩ። መድረክ ላይ ሳቀርባቸው በቃ ቀውጢ ነው የሚሆነው የነበረው ማለት ነው። ከዛ ልክ ፕሮፕራይድ ከገባው በኋላ እንግዲህ ዋኖስ ከተባለ በኋላ ወደ ሚዲያ የሚቀርብ ደግሞ መድረክ ላይ የምታቀርበው እና ሚኒስትሪ ሚዲያ ላይ የምታቀርበው ነገር ደግሞ የተለየ መሆን አለበት። ስለዚህ ልክ ይህንን እድሉን ለማግኘት ሜጋ ለመስራት የመጀመሪያው መድረክ ላይ ለሚኒስትሪ ሚዲያ የሚሆን ስራ ነው የተዘጋጀን የነበረው ማለት ነው እና የቦሌ ልጅ ሆያ ሆዬ የሚል ነበረ። የቦሌ ልጅ ሆያ ሆየ ምናምን ነገር ክፍት ብለው በሩን የቪላውን ኦፕን አድርገው ዶሩን የሃውሱን ሆያ ሆየ ሆየነ ጌታ የጌታ ለጌታ የየየ የወንዚው ታይገር የወንዚው ታይገር ሲዲ ካሴት እንጂ አንፈልግን ብር የወንዚው ታይገር የወንዚው ራጋ የወንዚው ራጋ ዚሲስ ሆያ ሆየ ቦሌ ተረጋጋ ምናምን የሚል ዛ አይነት ከዛ እሱን ሰራንና የሚገርም ነገር ያው ጥላውን እንፍነ ነበር መድረክ ይመራ የነበረ ዛን ጊዜ ዛ ሜጋ ማለት ነው። እና ምን ሆነ ፕሮግራም ሲወጣ እኛ የመጀመሪያችን ነው፣ ጥላውን እንደውም ትዝ ይለዋለ የመጀመሪያ መድረካችን ነው። ከዛ ፕሮግራሙ ደግሞ መጀመሪያ ላይ ትንሽ ሰው መጠጥ ጠጥቶ ነበረ፣ ተመልካቹ ማለት ነው። ቀጥታ እየተላለፈን ያለው ከሙዚቃ ውጪ የሚቀርቡ ነገሮች ሰው በፉጨት በምናምን ያስወርድ ነበር። ግጥም ምናምን ነገር ለማቅረብ የሚወጡ የነበሩት ከኛ ቀድሞ የወጡት እየተፏጨባቸው ምናምን ነገር ይወርዱ ነበር፣ ያው ቀጥታ ስርጭት ቢሆንም ማለት ነው። እነ ጥላውን እየወጡ ኧረ ምናምን እያሉ ሰውን እንትን ያደርጋሉ። ከዛኛ እየመሸ ሄደ፣ ሰዓቱ ወደ እኩለ ሌሊት ተጠጋ። ገና የኛ ፕሮግራም የሚወጣልን ሊስት ሰዓቱ ገና ነበረ ማለት ነው። በቃ ስድስት ሰዓት ነው ምናምን ስድስት ከምናምን ካለፈ በኋላ ነው በቃ እንዴት እንትን ብለን እንደወጣን ማለት ነው አንደኛ ኦዲየንሱም፣ እንደዚህ አይነት እንትን የሆነ ኦዲንስ ነው። ትንሽ ኃይለኛ ነገር ነው። ሰው ትንሽ የሆነ ነገር ቀዝቀዝ ያለ ነገር ካየው የሚያፏጭ አይነት ነገር ነው። ቴሌቪዥን ነው፣ የመጀመሪያችን ነው። እዛ ጋር ከተሰበርን ምን እንደሚሆን አስበው። ከዛ በኋላ እንደገና ለመነሳት እንዳሁኑ ብዙ ሚዲያ አልነበረም። አንድ ሚዲያ ነው። ሰውያችኑ ነው እያየ በአመት ባለው ዜማ ትን የሚለው ማለት ነው። እና በቃ ወጣን፣ እግዚአብሔር ይረዳል።

ንውጡ ምናምን ነገር ብሎ ከዛ በኋላ ወጣን። እንደገና በሞራል ሰውት ሲቀበለን ያንኑ ቀል አልደገም ነው ሌላ ቀልና ምናምን አይደገም አለንና ሌላ ደግሞ ቀል ሰራ። ያም ተጨበጨበ። በቃ ከፈተልን፣ ያ ማለት ነው። በጠዋቱ እንግዲህ በዋዜማው መንገድ ላይ ስታልፍ ማንም ማያውቅህም ነበረ። በነጋታው ጠዋት ስንወጣ ግን ሁሉም ሲጠቋቆምብህ፣ እንዴት የአንድ ሌሊት ልዩነት! አዎ ያኔ ደግሞ ኢትዮጵያ ቴሌቪዥን ብቸኛ ሆነ። ብቸኛ ስለሆነ ከታየ ነገር በቃ ነው። በቃ ከቤት ከቤት ከግቢ ስትወጣ በሙሉ ከዛ ተጀመረ ማለት ነው። እና በዛ ነው ያ ነገር የጀመረውና ደስ የሚል ነበር። የሚገርመው ደግሞ ብዙ ጊዜ ጥምረቶች ወንድና ወንድ፣ ወንድና ወንድ፣ ወንድና ወንድ ነው። የእናንተ ጥምረት ደግሞ ወንድና ሴት፣ ወንድና ሴት የሰጣችሁ አድቫንቴጅ ነበር ይሄ? አዎ ወንድና ሴት መሆኑ ያው አሉ ወንድና ሴት ሆነው የሚሰሩ የነበሩ አሉ ለምሳሌ ያው እንግዳ ዘርም እና እንግዳ ዘር፣ አሁን ለምሳሌ ደረጄ እና ሀብቴ ናቸው። አዎ አሁን ደረጄ እና ሀብቴ ነው የምትለው እንጂ። አዎ ትክክል። አዎ በእዚያ ደረጃ እኛ የመጀመሪያ እንደውም አንድ አድቫንቴጅ ሰጥቶናል ብዬ አስባለሁ፣ ለመተዋወቅም በወቅቱ የተለየ ነገር የተለየ ጥንድ መሆናችን ራሱ ወንድና ሴት መሆኑ ከለር ሰጥቶታል ይህንንም ያው እንዳልኩ ነብዩ አምደ ስላሴ ነዛ ፕሮፕራይድ ውስጥ እንትን እያለን አንዳንድ ጊዜ እየጠራን ምናምን ኢንተርቪው እንትል ስንል ለምንችን ነገር እንትን አትሏትም አዲስ ነገር መፍጠር እኮ ይቻላል ምናምን ነገር ያለው ማለት ነው እና ያ ወንድና ሴት መሆኑ በወቅቱ ትንሽ የተለየ ነገር አድርጎታል ቫራይቲ ይፈጥሮለታል ማለት ነው ስለዚህ አብራችሁ በሰራችሁባቸው ጊዜያቶች እንደው ውጤቱን እንዴት ትለከዋለህ? አሪፍ ነው፣ ያው በጥሩ ነው። ያው ምን መሰለ አርት ስራ ከባድ ነው። አርት ችግሩ ከባድ አሁን ጥሩ ነው። አሁን እንግዲህ ዋኖስ ያንተ መለያ ነበር። የዛን ጊዜ ደግሞ ታነሷቸው የነበሯቸው ማህበራዊ ሾዎች አሉ በዘፈን ምታነሷቸው እና እጅግ በጣም ትልልቅ ዋጋ የነበራቸው ናቸው። አሁን አሁን ላለህበት የጋዜጠኝነት ስራ ማለት ይቻላል። ምንም የኮሜዲያን ቢሆንም አንተ መሀከል ላይ ሆነ የምትሰራቸው ስራዎች አሉ እንዴት ወደዛ ልትመጣ ቻልክ? ሁኔታዎቹስ እንዴት ወደዛ ሊገፉ ቻሉ? ያው እንግዲህ የዋሻው እንደ ፕሮግራም ኦልሬዲ የቴሌቪዥን ጣቢያው ጥሪ ያደረገልን ጥሪ ያደረገልን እና አንድ በውጭ ሀገር እንግሊዝ ሀገር አጋጣሚ የአባይ ቲቪ ባለቤቱ አቶ ግሩም በጣም ውጭ እያለ የሚወደው ፕሮግራም ነበር። ወደ ላይ ትዩ ምናምን የሚል ማለት ነው። እና ያንን ያ ስለነበረ እሱ እዚህ ቢሰራ ብሎ በኮሜዲያኖች ቢሰራ ብሎ ይሄንን ሀሳብ ነው መጥቶ እንትን ያለውና ጠየቀን። ከዛ መጀመሪያ ነው እንትኑን አሳየን፣ እንደዚህ እንደዚህ ነው ምናምን ነገር አለ። ከዛ የተወሰነ አየንና የተወሰነ ልጆች ገባን፣ የተወሰነ ልጆች አልገባንም። ከዛ እኛው ራሳችን ተባባልን፣ ና ለብቻችን አንድ ወር ያክል በሳምንት ሁለቴ ሶስቴ እየተገናኘን ነገሩን አብላላ ነው። ለምን አንደኛ ወደ ሀገርኛ መመለስ አለብን ኢትዮጵያዊ ከለር መስጠት አለብን። ሁለተኛ ከኛ ከራሳችን ያኗኗር ዘይቤ ጋር ከሀገራችን ባህልና ወግ ጋር የተያያዘ ነገር ማምጣት አለብን በሚል ከአንድ ወር በላይ በሳምንት ሶስቴ ምናምን እየተገናኘን በቃ በየጊዜ ውጭ እያለን ማለት ነው በየንትኑ በየመናፈሻ ምናምን እየተገናኘን በየቦታው እየተገናኘን አልነው አልነው አልነው አሸ ነው። በደንብ ልክ ሲገባን እንሞክረው ይቀረስ ተባለ። ከዛ በኋላ አንድ የተቀረጸ የመጀመሪያው ትንሽ ተንገዳገጨብን። ሁለተኛውን ስንደግሞ መታ ገባ። እንትኑ እንትኑ ጥልቅ አለልን። ከዛ በኋላ ወዲያው መግቢያ ሙዚቃዎችን ምናምን አዘጋጀ ምናምን አለን እና እንግዶቻችንን እንትን አደርገን ጀመር ነው በቃ በራሱ በዛ ሂደት ቀጠለ ማለት ነው። እና ይሄ ነው ያለው ሁኔታ። እና ከዛ በኋላ ያለው ነገር ምንድ ነው? አንድ ስራ ስራ ውስጥ ስትሆን ራሱ ይነግራል። የተመልካች የሚፈልጋቸው ነገሮች ምን አይነት ነገሮች እንደሆኑ፣ ፕሮግራሙን የሚያጣፍጡት ነገሮች ምን አይነት ነገሮች እንደሆኑ እየገባ ይሄዳል። ትልቁ አሁን እዚህ ፕሮግራም ላይ ከባዱ ችግር እንግዳ መጋበዝ ብቻ ነው እንዳልከው። ሁሉም ኤክስፒሪያንስ አለው። ሁላችንም እንተዋወቃለን። መተዋወቃችንም ጠቅሞናል በጣም አንዳችንን፣ አሁን አንድ የሆነ ነገር ጥላውን ማወ ሲያወራ የሆነ ነገር እንደዚህ ትለዋለ። ለምን የመታወቃችን ረጅም ጊዜ መታወቃችን ጠቅሞናልና ያ ነገር ነው ኤክስፔሪንሳችን ማለት ነው። ግን ክብ ትልቁ ነገር እንግዳ የዚህ ፕሮግራም ትልቁ ክብደት እንግዳ መጋበዝ ነው። አንደኛ እንግዳውን ካገኘ በኋላ ወይ ሊያወርድብህ ይችላል። አንዳንዱ ደግሞ ይሰቅልላል። አልጠበቀው ሰው ይሰቅላል ከግን ጠብቀው ለምሳሌ ለስክሪን ለምንድን ነው ለተመልካች ኦዲየንስ የሚፈልገው ምናምን ብለህ የምታመጣው ሰውዬ ደግሞ ይተኛብሃል። ኦዲየንስ ደግሞ ብዙም የለውም ተመልካች የለውም የተባለ ሰው ደግሞ መጥቶ ፕሮግራሙን ብድግ ያደረገዋል። በቃ ከኛ ከፕሮግራማችን ጋር የሚሄድ ጨዋታ ነው የሚጫወተው እንትን የሚለው ማለት ነው። ግን ትልቅ ስም አለው ተብሎ ደግሞ ይመጣና ፕሮግራሙን ኦልሬዲ ወይ አንዳንድ አይተ እንደሆነ ውበት የመሰብሰብም ይሄ እንደ ዲፕሎማሲ ንግግርም ምናምን ለማድረግ የሚጠቀሙ አሉ። እና እንደዛ እንደዛ ሲሆን እንትኑን ያወርድብሃል። አንዳንዱ ደግሞ ፈታ ብሎ የሚመጣ አለ እና ጨዋታህን ብድግ ያደርግልሃል። እና ትልቁ ነገሩ የእንግዳ የመጋበዙ ጉዳይ ነው የፕሮግራሙ እንጂ ከዛ ውጭ እንዴት ኢንጆይ ያደርገን ዋይታ እናንተ ባለፈው መተ በጣም ነው ኢንጆይ የምናደርገው እንዴት ቀረጻ እስከሚካሄድ ድረስ ይናፍቀናል። በቀረጻው ቀን ራሱ እስከሚደርስ ድረስ እስከምንቀረጽ ድረስ እንዴት ኢገር ሆነን እንደምንሆን በጣም ነው የሚያስደስተው፣ እና የጨዋታውን ማካሄድ እንደ ልባችን እንድናወራ ሰፊ እንትናችን ኤክስፒሪያንሳችንን እንድንገልጽበት የሚያደርግ ነው እና ትልቁ የዚህ ፕሮግራም እንትኑ እንግዳ መጋበዝ ብቻ ነው። እኔ አንድ በጣም የገረመኝ ነገር ምን አለመሰለህ፣ ፕሮግራማችሁንም ሳየው ሁሌ ሰርፕራይዝ የሚያደርገኝ እያንዳንዳችሁ ትናበባላችሁ እንጂ አሁን ጥላሁን የሚያነሳው ሀሳብ አይታወቅም፣ ወይ ፍልፍሉ የሚያነሳው ሀሳብ አይታወቅም። ሁላችሁም እኩል ነው እዛ ቦታ ላይ ሰርፕራይዝ የምትሆኑ እና ያንን የመሰብሰብ ሀሳቡን የመሰብሰብ የማደራጀት ችግር ገጥሟችሁ ገጭገጭ ብላችሁ አታውቁም? የሚገርም ነገር ገጭገጭም የለብንም። እንደውም እንትን አይልልንም እንጂ እንኳን ገጭገጭ ቀርቶ ሰዓትም አይበቃንም። አንዳንድ ጊዜ እንደውም እኮ አሳጥሩ በንትኖቹ ፕሮዳክሽን ማናጀሮቹ አሳጥሩ ሁሉ ይሉናል። በቃ እኛ እንትኑ እንትን እናደርገዋለን እና ሰዓት ምናምን እያደረጉን ነው። እንደውም በሰዓት እየተቆጣጠሩን እንትን የምንለው እንጂ ከዛ ውጭ ምንም አይነት ነገር እንትን የለውም። አሁን አናቅም። አሁን ጥላውን ንርፍን የሆነ ታሪክ ሲያቀር ሁላችንም ሌሎቻችን አናቅም። የሚያውቁት እሱና ፕሮዳክሽን ማናጀሯ ብቻ ናቸው፣ ያንን እንትኑን የሚያውቁት ማለት ነው። ስለዚህ ፕሮግራሙ ለእናንተ የመዝናኛ አዲስ ነው የሚሆነው። ኢምፕሮቫይዝ ነው የምናደርገው እዛ ላይ ከምንጣላቸውን ነገሮች እንትን ነው የምንለው እንዳልኩ፣ ሰዓትም አይበቃ እንትን ይለናል ሰዓትም አይበቃንም ይገድብበናልና ጨዋታው ደስ የሚለው ለዛ ነው። በጣም ደስ ብሎ የገሮንን እንትን የምንለው ሁል ጊዜ በሚመጣው ርዕስ ላይ እዛው ጋር የምንጫወተው ነገር ሁሌ ይናፍቀናል፣ ለእኛ ለራሳችን ማለት ነው። እንዲሁም አንድ ጊዜ የአንድ የጓደኛ ልጅ ምን አለችኝ? ቤት እያየው ማለት ነው። ቤት የእኛም ፕሮግራም እያየው ስስቅ አየችኝና እዛ እንድትስቁ አይፈቀድላችሁም። እንዲ ያለች ደግ እያይ እንኳን አይደለም። እዛ አንዳንድ ጊዜ እንትኑ ለማየት ምንድን ነው ፕሮግራሙ ምን እንደሚመስል ስህተትም ካለው ቶሎ ብለው እንትን ለማለትም ቶሎ እናያለን እና የተላለፈውን ማለት ነው እና እሱን ያየው ስስቅ እንደዛ አለች፣ እዛ ይከለክሏቸዋል። በነገራችን ላይ ከአርት እጅግ በጣም ከባዱ ኮሜዲ ነው። አንድ ፈጠራው በራሱ ጊዜ የሚወስድ ከፍተኛ የሆነ የማሰላሰያ ጊዜ የሚፈልግ ነው። አንድ የስነ ጽሁፍ ባለሙያ ሰውን ስቅስቅ አድርጎ ያስለቅሰዋል ብሎ የሚያስበው ነገር ባያስለቅሰው እንኳን ሊያሰኝ ይችላል። አንድ የኮሜዲ ፕሌይ ስክሪፕት ራይተር ግን ክትክት አድርጎ ያስቀዋል ብሎ የጻፈው ሊያበሳጭ ይችላል እና ስብራቱ በቀላሉ የምጠግነው አይደለም። አደለም መድረክ ላይ ቆመ ሰው ይስቃል ብለህ አንተ ቀልደህ ዝም ያለበት ጊዜዎች ወይም አያስቀውም ብለህ ቀልደህ ፍቅፍቅ ያለባቸው ጊዜያቶች ካሉ ሲል እኔ ብዙ ጊዜ እንደዚህ አይነት ነገር ገጥሞኛ አውቀው። ለመሰለህ እኔ ብዙ ጊዜ ጥንቃቄ አደርጋለሁ። አንድ መድረክ ከማቅረቤ በፊት እዛ መድረክ ላይ ምን አይነት ሰው ነው ያለው፣ ምንድን ነው የማቀርበለት የሚለውን ነገር ቀድሜ በጣም እንትን እላለሁ። በዚህ ነው እንዲያው ብዙ ጊዜ እንዲህ ውጥት ውጥት ማለት የማልወደው ለዚህ ነው የተወሰነ ነገር ላይ ብቻ ነው እንትን የማደርገውና ያንን ነገር ታርጌቱን አይቼ አጭርም ነገር ከሆነ ያችን አጭሯን ነገር ታርጌት ያላትን ነገር አድርጌ እንትን እላለው፣ እንጂ ብዙም እንትን አለ። ለምሳሌ አሁን ትልቁ ከባድ ኤግዚቢሽን ማዕከል ው ኤግዚቢሽን ማዕከሉ ላወራለ ኤግዚቢሽን ማዕከል አሁን ስንሰራ፣ ብዙ ጊዜ ላይ በሙዚቃ ነው የምንሰራው። ቀልድ እንደውም ነው አልቀልድም። አንደኛ አይተዋል፣ የኤግዚቢሽን ማዕከል ሰዓት ሰው ምናምን እየጠጣ ነው እንጂ የሚያደርገው ከበርቻቻ ነው የሚፈልገው ማለት ነው በዛ ሰዓት ወጥተህ የፈለገ አይነት የሚያስቅ ቀልድ ብታቀርብ አንደኛ አይሰሙህም አይሰሙህም። ስለዚህ የማይሰሙ ጋር ሄደህ እንዴት አድርገህ ነው እንደማይሰሙ እያወቅህ ቀልድ ምታቀርበው? ስለዚህ ይህንን ነው መጀመሪያ ዝግጅት ማድረግ ያለብህ ማለት ነው። ስለዚህ ይህንን ካወቅኩኝ ነው ምንድን ነው የማደርገው በሙዚቃ አዘጋጅና ከዛው ከንቱኑ ጋር ከሙዱ ጋር የሚመጥ ትሪትም ያለው ምናምን ግጥሞች ከበርቻቸው ምናምን ነገር ተደርጎ ነው የሚወጣው። አሁን ብዙ ጓደ አንድ ስሙን የማልጠቅሰው ጓደኛችን አለ ተው ብለ ነው ማለት ነው። ተው አንደኛ ቀድመህ ግባ ከአስር ሰዓት በፊት ግባ፣ ቀልድ የምታቀርብ ከሆነ 12 ሰዓት ካለፈ በኋላ አትውጣል ነው። እሺ ማን እኔ ባቀናውት ኤግዚቢሽን ማዕከል አላለ እናንተ ሁሉ መካሪ፣ እኔ ባቀናውት ምናምን ብሎ 12 ተኩል ላይ ነው አንድ ሰዓት ላይ ነው መሰለኝ ወጣልና፣ ያቺ ጊነስ ቡክ ላይ ያስመዘገባትን ረጅም ቀልዱን ከርዝመቱ የተነሳ ነው ከርዝመቱ ጊነስ ቡክ ላይ ተመዝግቧል። እና እሱን ውሁ ዋለ ሰሰቡ ዋለበት። ከዛ ሃይላንድ ተወረወረበት፣ ጠርሙስ ሲወረወረበት ሊወርድ ነው፣ አልወርድም እኔ ህዝብ ይወደኛል፣ ጥቂቶች ባስነሱት ነገር እዛው፣ ጥቂቶች ባስነሱት ነገር አልወርድም አላለም። ህዝቡ ሌላው ሰው እንዴ እንዴ እያለ ትዚለ ያንተና ማን ነው የሴንቸሪ ዘውገ ? ግን ብዙ ጊዜ አይስቅም ታውቀዋለህ። የእዛን ቀን ግን ሳቀ። አልወርድም፣ ጥቂቶች ባስነሱት ነገር ምናምን ነገር ማና እንዴ፣ አባረገው። እዛ ኤግዚቢሽን እኮ ያው ብዙ ጨዋታዎች አሉ እኮ ታውቃለህ። አንድ ኤግዚቢሽን ማዕከል እንደ የቀልድ ብቻ ሳይሆን ዘፋኞችም ብዙ ጊዜ እንትን ይላሉ፣ ይወረወርባቸዋል። ዘፋኞችም ላይ ማለት ነው ወይስ ሎ ዘፈን ካደረጉት ምናምን ካደረጉት ማለት ነው? ከዛ ደግሞ ችኛ ከፍ ከፍ እሱ ለሌባ ነው። እስቲ ከጫፍ እስከ ጫፍ ሁላ እጃችሁ ይበል ከፍ ከፍ ከተባለ ሌላ ስራ እየሰራ ነው ከስር ሰው እንደዚህ እጁን ሲያዋምሳ ማለት ነው። እና አንድ ጊዜ እንደውም እንትናን ማን ነው ድምፃዊ ነው ከውጭ መጥቶ፣ አመር ጠዊል ይሄ ኬኔ የሚዘፍን እና ከውጭ ሀገር መጥቶ አቀባበላ ድር በቃ ዝቡ ድብልቅ ምናምን ነገር አደረገለት። ከዛ በኋላ ሉረድ ትቀበሉኛላችሁ አለ ይ ከላይ እሻያሉት ተቀበሉት፣ ይዘውት እየሄደ ነው። እሱ እየዘፈነ ነው ቶኮ ከመተኖ ከያለ ይዘውት ዞሮ ዞሮ መጨረሻ ላይ በቃ አልቆ ሙዚቃውን ሌላ ዘፋኝ ወታ እየዘፈነች እንዳለ ከባክስቴጅ ወጥቶ መጥቶ ማይክ ተቀበላትና እባካችሁ፣ ብሩን ውሰዱት፣ ሞባይሉ ላይ ብዙ ዜማ አለ፣ ሞባይሉን መልሱልኝ እባካችሁ እና እና ኤግዚቢሽን፣ እንደዚህ አይነት ነገሮች አሉ እና ከፍ ከፍ ተደርጓል። እሱ በቃ ከፍ ከፍ ነው። እና እንደዛ ስለሆነ እዛች ቦታ ላይ እያወቅ አታቀርብም ቀልድ። ከዛ ውጭ ደግሞ ለምሳሌ ሰው ሲሪየስ ሆኖ ስታንዳፕ ኮሜዲ ምሽት ሆኖ ሰው ሊስቅ በመጣበት ቦታ ላይ ደግሞ ሙዚቃ ብለ አታቀርብም። ሆይ ሆይታ ብለ ሰውን አታደነቁ። ተረጋግቱ ቁጭ ብሎ ፈን ለስለስ ያሉ ጨዋታዎችን ቀልድ በደንብ ነው እየሰማ እንጂ የሚያደርግ ካለ ደግሞ ለዛ ተመጣጣኝ የሆነ ቀልድ ታቀርባለህ እንጂ ዝም ብለ ሄደ ዘው ብለ ገብተ እንትን የምታደርገው ነገር ነው። ለምን የታይም ፕሌስ ኤንድ ኮንዲሽን የሚባለው ነገር ወሳኝነት አለው በተለይ ቀልድ ላይ ማለት ነው። የምታቀርብለት ሰው ማን እንደሆነ ምን አይነት ነገር እንደሆነ ምን እንደሚፈልግ እሱን ቼክ አድርገ፣ ከዛ በኋላ ካሉ ቀልዶች ላይ ይህኛውን ባቀርበው ለዚህኛው ይሆናል ምናምን ብለህ አድርገ ተዘጋጅተህበት ካልቀረብክ በስተቀር ከባድ ነው። ዝም ልትባል ትችላለህ። ግን ተዘጋጅተህበት ምንጊዜም ትሬዲንግ ያደረግከው ነገር፣ የተለማመልከው ነገር ውጤታማ ነው የሚሆነው። ዝም ብለህ ዘው ስትልበት ነው እንደዚህ አይነት የሚፈጠረውና፣ እሱ ብዙም ገጥሞኛ አያውቅም። እንግዲህ በሀገራችን የኪነጥበብ ባለሙያዎች ኑሯቸው አንዳንድ ጊዜ ስታየው እጅግ በጣም ደስ ብሏቸው ዘና ፈታ ብለው ነው የሚኖሩት ወይስ እንደ እያሉ ነው የሚኖሩት? አንተ መደብህ ከየትኛው ነው? እድሉ ቢሰጥህና ሙያውን ቀይር ብትባል ተቀይራለሁ ወይ ከቀየርክስ ምንድን ነው? አልቀይርም እኔ የፈለገ ነገር ሆን ብዬ አላቅም። በምንም ቢደላኝም ባይደላኝም ለማለት ራሱ እንትን ማለት አልፈልግም። እኔ እንደዛ አይነት ማለት ደስም አይለኝም ማለት ነው። እንደገና ከሙያው አኳያ የፈለገ ቀይር ብባል እኔ እንግዲህ የምቀይርበትም ነገር ረጅም ዘመን ላይ ብዙ ነገሮች ውጣ ውረዶች ምናምን ነገር በሚያጋጥሙ ሰዓት ራሱ አልቀየርኩትም ማለት ነው። ያው እንትኑን አፕግሬድ በምታደርገው መጠን ያንን ነገር ለምን ኦረዲ እንትኑ ብቻ ሳይሆን አሁን ምንድነው መስራት ያለ በችግሩ አሁን የአርት እንትኑ፣ እንደውም አንዳንድ ጊዜ ቅድምም እንዳልከው ቁም ነገረኛ ምናምን ነገር አንዳንድ ሰው እንደዛ ቁም ነገረኛ የሚለኝ ለምንድን ነው? ኦረዲ ግንትን ጥሩ ዋናተኛ ከሆንክ ግዴታ ለመዋኘት ገንዳ ያስፈልግሃል። ገንዳ ከሌለ በምን እች አንደኛ ዋና ሀንስ የትቷኛለ የትስ ታረጋለ። ስለዚህ እኔ ብዙ ጊዜ እንደዚህ አይነት ለኔም ለጓደኞች ገንዳውን መፍጠር ላይ ነው ብዙ ጊዜ ትኩረት ማደርገው። አንድና ለምን ገንዳው ሲኖር ነው ከዛ መዋኝተ ምናምንም እንትን የምታሳየው እና ገንዳው መስራት ላይ ብዙ ጊዜ ጥረት ስለምናደርግ ነገሮችን እያሳደግናቸው ይመጣል እንጂ ሰው እስከሚጠራህ ወይ ደግሞ እና መድረክ ዝግጅት አለኝ ብሎ እስከሚጋብዝ ከጠበቅ ኦልሬዲ እንትን አይመጣም። ላይፍህም ህይወትም እንትን ያለ ይሆናል። ስለዚህ ራስን እንትኑን መፍጠር ያለብን፣ የመዋኛ ገንዳውንም ራስ ሰርተኸው እዛው በሰራኸው ገንዳ ላይ ነው መዋኘት ያለብን። እና ብዙ ጊዜ እኔ እንደዚህ አይነት ነገር ነው እንትን እምለው ደ ጓደኞች ሆን ሊስደውልላቸው ሊስቆ አይደለም ይደውሉት ወይ ደሞዝ ነው ወይ ስራ አለ ሁለት አንዱ ነው በቃ ስደውልላቸው፣ በቃ ደምስ ደግሞ የሆነች ስራ በቃ ያሰራን ነው ምናምን ብለው ነው የሚያነሱት። እና ወይ ደሞዝ ነው ወይ ስራ ነው። እና ያንን ነገሮች ላይ ትኩረት ስለምናደርግ እንትኑንም ታሳድገዋል። አሁን እንዳልኩ እዚህ ደረጃ ላይም እንድንደርስ ያደረገን ይህንን ጥረት ማድረጋችንም ነው። በቀጣይም በዚህ ጥረት ውስጥ ደግሞ ከዚህም በላይ ሌሎች ስራዎችንም ራሳችን ሌሎችን እስከምንጠብቅ በራሳችን የምንሄድባቸው ነገሮች ማንንም እስከሚጠራ ማንም እንትን እስከሚል አጠብቅ በራስ መንገድ ስራህን ሰርተ ለህዝብ ፕሮግራምን ታቀርባለ ማለት ነው። እሱ ኮሜዲ ስራ እጅግ በጣም ሰዎችን ከማዝናናቱን ባሻገር አንዳንድ ቦታዎች ላይ ሀገራዊ ጥሪ በሚኖሩበት ጊዜ ለምሳሌ የሚመጡ የማስታወቂያ ስራዎች መልእክትን ከማስተላለፍ ባሻገር እጅግ በጣም የሚያዝናኑ ናቸው እና በእንደዛ አይነት ቦታዎች ላይ ተሳትፋ የምታስታውሳቸው ነገሮች ሁሉም አብዛኛዎቹ ላይ ነው እንጂ ያው ብዙ የተሰሩት እኮ አሁን አንደኛው እንግዲህ የአባይ ግድብ ትልቁ የህዳሴ ግድብ የሆነው 8100 ነው 8100 አይተው እንደሆነ ከተሰራ ጀምሮ አንደኛ፣ ይሄ ለሶስት ብሩ ብቻ አይደለም አገልግሎት የዋለው ራሱ የህዳሴ ግድቡን የተነሳሽነት ሰው ግድቡን ለመገደብ በቦንድም በመግዛትም እንደገና ግንዛቤውንም በማዳበር ደረጃ ትልቅ አስተዋጽኦ አበርክቷል። ሕፃናቶች እኮ እሱን ሳይሰሙ አንተኛም የሚሉበት ቤት ነበረ ነበር። ሰማንያን ዜሮ ዜሮ ሰማንያን ዜሮ ዜሮ ጊዜው የሩጫ ነው፣ ፈጣን ነው ዘመኑ። መኪና ለመያዝ ሞባይሉን ይጫኑ። ሀገራችን አድጋ፣ እኛም እንኮራ በራሳችን ገንዘብ ግድቦን እንስራ 8 በሶስት ብር በሶስት ብር እና እንደውም ባለፈው ሄደን ነበረ የግድቡ የተመረቀ ጊዜ እም አንድ ጓደኛዬን ሳበሽቀው በፊት ልክ ይህንን ብለናል ነበረ። ዚ የሆነ ሰዓት ላይ የሆነች ነገር ትችል አስበላችሁን አደለ? ሶስት ብራችንን አለኝ ሲለኝ ባለፈው የምርቃቱ ጊዜ ሄጄ ከዛ ደውዬለት በቪዲዮ ማለት ነው ያው ሶስት ብር አልኩት። መዋጩ እዚህ ደርሷል። ያው ሶስት ብር ሁል ጊዜ ያበሽቀኛላ፣ እናንተ ሶስት ብር ብላችሁ በሶስት ብር ብላችሁ አስበልታችሁ ምናምን እያለ ሁሉ ያበሽቀኝ ነበር። እዛን የዛን ጊዜ ጠብቄ ያው ሶስት ብር አልኩት እና እንደዚህ። አሁን ያ የሆነው ምንድነው መሰለ አሁን አብዛኞቻችን ኮሜዲ አይነት ዜማዎችን ስንሰራ የምንጠቀምበትን ስታይል ነው ለእንደዚህ ቁም ነገር ለሆኑ ነገሮች ስናደርገው ለዚህ ነው ሰው ውስጥ ቶሎ ገብቶ እንትኑን የሚሰራው ማለት ነው። ለምን ለኮሜዲ ዘፈኖች የምንጠቀምባቸው አይነት የዜማ አወጣጥና የአገጣጠም ስልት ስለምንጠቀም ነው። እና በርካታ 8100ን ብቻ ሳይሆን በርካታ በማህበራዊ ጉዳዮች አዲስ አበባ ሴቶች እንትን ማስገንቢያ ምንድን ነው ይህ ጥቃት የደረሰባቸው ሴቶች ማዕከልን ለማቋቋም ኮረና እና በጣም ብዙ ነገሮችን በዚህ መልኩ ሰርተናል። እኛም አፕሮፕራይድም እያለን የሚያለን በኤች አይቪ ላይ የነበሩ እንትኖችን ለማድረግ በሙዚቃዊ በምናምን ነበረ ሰውን እንትን የምናደርግ የነበረው ማለት ነው እና ይሄ ይሄ ጠቅሞናል ማስታወቂያውን ለመስራት ሀገራዊ ለሆኑ ነገሮችንም ለማበረከት ጠቅሞናል ማለት ነው። ብዙ ጊዜ ደግሞ የእኛም ስታይላችን ምንድን ነው? አንዳንድ ጊዜ አሁን አብዛኛዎቻችን አየት እንደሆነ ረጅም ጊዜ ሙያ ውስጥ ቆይተናል ረጅም ጊዜ እግዚአብሔር የተመሰገነ ይሁን። እንደዚህም የሆነው ምንድን ነው? በሙያችን ህብረተሰቡን የሚያዝናና ሰውን ሁሉ ሊያዝናና የሚችል ነገር እንሰራለን። ከዛ በተጨማሪ ደግሞ እግረ መንገዳችንን ደግሞ ለሀገር የሚጠቅሙ ለትውልድ የሚጠቅሙ ነገሮችን እንሰራለን። ለዚህ ነው ረጅም አብዛኞቻችን አይተን እንደሆነ ረጅም ዘመን እየሰራን ያለ ነው ማለት አሁን አንዳንድ ሰዎች ምጥት ይሉና ጥፍት የሚሉት ለምንድን ነው? ኦረዲ ጥንጥን አድርገውት ነገሩን አደርገውት በአንድ ጊዜ ለመፌመስ ተብሎ ወይ አንዱን እንትን ትጎዳ ትችላለህ፣ ወይ አንድ ነገር እንትን ታደርገዋለህ። ያ እንደዚህ አይነት ነገሮች ብዙ ጊዜ ረጅም ዘመን አያስኬድህም። የምትሰራው መዝናናት ነው፣ መዝናናትን ትሰራለህ። ለትውልድ የሚጠቅም ለሀገር የሚጠቅም ደግሞ እግረ መንገድህን ያንን አስተዋጽኦ እያበረከትክ ትሄዳለህ። እንደ ስትሆን ያው እንደኛ እንደምታይ ነው ረጅም ዓመት በሙያ ውስጥ የመቆየቱ ተከብሮ የመቆየቱ ነገር ይፈጠራል ማለት ነው። መነሳት የሚገባው ነገር ካለ እንግዲህ መነሳት ካለ በአንተ ነህ እንግዲህ አሀ። ተነስቼ ጨምጠህ ጨምጠህ የምትሰናበትን ጥሩ። እሺ፣ አመሰግናለን። ሰላሙን ለን ውድ አድማጭ ተመልካቾቻችን፣ የዛሬ እንግዳይ እንደተመለከታችሁት ነው። ስቱዲዮ ድረስ በመምጣቱ በጣም ነው ደስ ያለኝ። ደውዬ ስነግረው ምንም ችግር የለም በሰዓቱና በጊዜም እደርሳለሁ ነው ያለኝ። በጣም አመሰግናለሽ። እኔም አመሰግናለሁ። እሺ፣ የዛሬው ፕሮግራማችን ይህን ይመስላል። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ መልካም ጊዜ